እግዚአብሔር ይመስገን። እንደምን ደህና ናቸው? እንግዲህ ጉዞ ጀምራናል ወደ ገጠር ልንወጣ ነው። አብራችሁኝ ሆኖ የት ርቀት ያለበት ቦታ ነው ዛሬ አሳያችኋለሁ። ደግሞ ለብቻዬ ነኝ ዛሬ ያው እናንተ ካላችሁ ምንም ብቻዬ ነኝ ማለት ክብደ እንግዲህ ለብቻ በዚህ የሚያስፈራም የሚያስፈራ ቦታ አለ ብታዩ ማለት ነው። አረፈድኩኝ ከሰዓት ቅዳሴ ነው ብዬ አርፍጄ ነው ያወጣሁት፣ እና ውዶቼ ቪዲዮን ላይ ቀርኩት። ማንም የለም እንዴ! ነገር በዚህ ሰዓት ማንም አይኖርም። ይኸው የመጣሁት መንገድ ከሌላ ግን አልወጣና፣ ከሌላ ወደዛ ወጣለን። ሞተር ካገኘ በሞተር ሄዳለሁ። ሞተር ካላገኘ ግን ያው እንግዲህ በጣም ሩቅ ነው እንሄዳለን ማለት ነው። ነግራችሁኛል ቪዲዮን ግን ላይክ አርጉት። አንድ ሰው ይወጣል ይገባል። ገና ካሁኑ እየደከመኝ ነው። ጉድ ይፈላ። መድኃኔዓለም አደራ፣ ቅዱስ ገብርዬ እንደምንም ብለን ነው። ሞተር ኬትም ኬትም አምጣለኝ ቪዲዮ ውስጥ እንዳይገቡ ብዬ ነው እንግዲህ፣ ወደ ቶሎ ብዬ ወጣሁት። አሁን እንግዲህ ሌላን እየለቀኩ ነው። በነገራችን ላይ በሌላ እየተላቀኩ ነው። እየውላችሁ በተለይ እዚህ ጋር ጭቃ ሲሆን መድሃኒዓለም ደህና አሰለኝ። እናንተ ጉንፋን ይዞኛል፣ በዛ ላይ ደግሞ እንትን ብሎኛል። ይሄ ምንድን ነው? ውሃ ጠጪ ጠጪ አለ። ወይኔ አያችሁት? የገጠር ህይወት፣ የገጠር ህይወት አያችሁት? ከናረሳ ነው የምሄደው። ቪዲዮ እንግዲህ ላይክ አርጉት። እስኪ ላይክ አርጉልኝ። በማርያም ደግሞ አስራ ሁለት ሺ ልንገባ አስር ሰው ብቻ ነው የሚጎለው እና ሰብስክራይብ አላደረጋችሁ ሰብስክራይብ አርጋችሁ። ዛሬ በቅዱስ ሚካኤል እለት እንግዲህ ቪዲዮ ላይክ አድርጉት። ጉዞ ወደ ቅዱስ ገብርኤል ነው፣ ቅዱስ ሚካኤል ቤተ ክርስቲያን ላይ ብቻዬ የዋላችሁ። እንደዚህ ያለ እንትን ውስጥ ገብቻለሁ። ሞተር ደግሞ አላገኘሁም። ስቃኝ ነው ሰውዬው መጣ። እኔ እኮ እፈራለሁና ተለብጬ ኔትወርኩ ሰራ፣ ግን መስማም። አሁንም ይኸው መጥቼ በአስፋልት ተገባሁኩ። መስማም ተመስገን። ይሄው ገጠር ላይ ስንዴ እየደረሰ ነው። ይሄ ደግሞ ገብስ ነው። እንግዲህ እየደረሰ ነው። አንድ እንኳን ላይ ከሌለም መስማም ዘይገር ዘይገር ዘይገርም ዘይገር ነገራቸው አላፈቃችሁም ማለት ነው። ከላይ መውጣት ነው በቃ። ቻው ቻው ቻው። ሰላም ነው። ሰላም ኩን በል

እንዴት እንደሚያምር ሁሉ መንገድ። እንግዲህ ሌላን አቋርጬ ቅዱስ ገብርኤል፣ እንደው አፈላይ ቅዱስ ገብርኤል፣ ቅዱስ ገብርኤል ብቻ ነው ያለው። ዛሬ ቅዱስ ሚካኤል ቤተ ክርስቲያን ልደርስ ትንሽ ይቀረኛል። አንድ አስር ደቂቃ ይቀረኛል። አንድ አስር ደቂቃ ብቻ ነው የሚቀረኝ። ላይ ተማሪዎች አሉ። ለዚህ ወደ ቤተ ክርስቲያን ይሄሰው አለ። በአስፋልት ቦታው ጠፍቶኝ መንገስ እሽቼ ያልሆነ ቦታ እቺ። ወይ ፈጣሪ ዛሬማ ይገርም። በል ምን አለ ላይክ ብታረጉልኝ፣ አይከፈልብን ማርያም ክበ ወጠብዬ አላስወጣ እያለኝ ነው። እዚህ ቁጭ በይ፣ አንድ ሰው እያየሽ ነው፣ አት ውጪ እያለኝ ነው። ይባል ድንኳን አይባልም። የሚኮረኮች ብቻ ጫማ ቅጠር ነው ለብቻ ከእኔ ጋር የሚሄዱት ቀድመው ሄዱ። መላቁ መንገድ ውስጥ ገብቼ እንዴት እንደሆንኩኝ በዛ ላይ እንዳለ እንትን ብቻ ይህ ሰው የሌለበት አካባቢ ጫካ ውስጥ እንዴት እንደፈራው እግዚአብሔር፣ ወይኔ ጉድ ፈላ። ይኸው እንግዲህ ፎቶ እስኪ መጽፎቶ ነገር አይደርሰኝም። ይሄም ደስ ይላየኛ። ላይክ አርጉት፣ ምን አለበት ብታበረታቱ፣ እህታችሁ አይደለ? ብላ እንድማችሁ አይደለ? እኔስ ቢሆን እህታችሁ አይደለ? ያኔ ልመልስላችሁ ሲሆን እግዚአብሔር ነው የሚመለስላችሁ። ላይክ አርጉት። እናንተ ያላችሁ ዜሮ ዜሮ ወይ